በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰባቱ የመስቀል ቃላት ለምን ተነገሩ? ይህ ድምፅ የሚሰማችሁ ሁሉ የልውል እግዚአብሔር ሰላም የእመቤታችን የቅድስት ድንግል ማርያም ምልጃ ከሁላችሁ ጋር ይሁን። የነቢያት የሐዋርያት የሊቃውንትን ጉባኤ የባረከ እግዚአብሔር የእኛንም ይባርክልን ይቀድስልን። ሰባቱ የመስቀል ቃላት ለምን ተነገሩ? መጀመሪያ እነዚህ ሰባቱ የመስቀል ቃላት እነማን ናቸው? በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን እነዚህ ሰባቱ አጽርሃ መስቀል ተብለው የሚነገሩ ቅዱስ ጳውሎስ በመልእክቱ በአንደኛ ቆሮንቶስ ምዕራፍ አንድ ቁጥር አስራ ስምንት ላይ የመስቀሉ ቃል ለሚጠፉት ሞኝነት ለእኛ ለምንድን ግን የእግዚአብሔር ኃይል ነውና የጥበበኞችን ጥበብ አጠፋለሁ የአስተዋዮችንም ማስተዋል እጠላለሁ ተብሎ ተጽፏልና ጥበበኛስ የታለ ጻፊስ የታለ የዚች ዓለም መርማሪስ የታለ እግዚአብሔር የዚችን ዓለም ጥበብ ሞኝነት እንዲሆን አላደረገምን በእግዚአብሔር ጥበብ ምክንያት ዓለም እግዚአብሔርን በጥበቧ ስላላወቀች በስብከት ሞኝነት የሚያምኑትን ሊያድን የእግዚአብሔር በጎ ፈቃድ ሆኗልና፣ የመስቀሉ ቃል ለሚጠፉት ሞኝነት፣ ለእኛ ለምንድን ግን የእግዚአብሔር ኃይል ነውና ታዲያ እነዚህ ሰባቱ አጽርሃ መስቀል የተነገሩበት ምክንያት አላቸው። ለሚያምኑ፣ ለሚድኑ እግዚአብሔር አለኝታዬ፣ እግዚአብሔር ጋሻዬ በዛ በቀራኒዮ ተራራ እጆቹን ለሕማም ዘርግቶ የሾህ አክሊል ደፍቶ ያደረገው ሁሉ የማዳን ተግባር ለእኔ ነው ብሎ የሚያስብ ሰው ሁሉ በዚህ ጥበብ ይድን ዘንድ እግዚአብሔር ስለ ወደደና ስለ ፈቀደ ለሚያምኑ ሰዎች ሁሉ ኃይል፣ ቤዛ ሆኗል። ለማያምኑት ሰዎች ግን በዚህ ቃል እየተሰናከሉ እንዲወድቁ ይሆንባቸዋል። ብዙ ጊዜ የሚስቱ ሰዎች የሚስቱት ቃሉን ሳያውቁ በመቅረት ሳይሆን ቃሉን በገዛ ፍላጎት በመተርጎም በሽታ ነው። ቃሉ ያው ነው፣ ሐዋርያት እንዳሉት ወንጌሉ ያው ነው። ግን የእውነትን ወንጌል ወደማይሆን አቅጣጫ እያጣመሙ ብዙዎች ይጠፉበታል። ብዙዎች ይወድቁበታል። ቅዱስ ጴጥሮስ በመጀመሪያ መልእክቱ ምዕራፍ ሁለት ላይ ቁጥር ስምንት እንዲህ የሚል ቃል አለው። የማያምኑ ስለሆኑ በቃሉ ይሰናከሉበታልና የማያምኑ ስለሆኑ በቃሉ ይሰናከሉበታልና። ብርሃናት ዓለም ቅዱስ ጳውሎስም እንዳለ የመስቀሉ ቃል ለሚጠፉ ሞኝነት ነው። ቅዱስ ጴጥሮስም ደግሞ እንደመሰከረ የማያምኑ ስለሆኑ በቃሉ ይሰናከሉበታል። መጀመሪያ እነዚህ ሰባቱ የመስቀል ቃላት እኒህ ናቸው። አንደኛ ኤሎሄ ኤሎሄ ላማ ሰበቅታኒ። ቃሉ አራማይክ ነው። ትርጉሙም አምላኬ አምላኬ ለምን ተውከኝ ነው። በማቴዎስ ወንጌል ምዕራፍ 27 ቁጥር 46 ላይ ክብር የክብር ክብር ይግባውና ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በመስቀሉ ላይ ባለ ሰዓት የተናገረው ቃል ነው። አምላኬ አምላኬ ለምን ተውከኝ። እንዲህ ይላል፣ ከስድስት ሰዓትም ጀምሮ እስከ ዘጠኝ ሰዓት ድረስ በምድር ሁሉ ላይ ጨለማ ሆነ። በዘጠኝ ሰዓትም ኢየሱስ ኤሎሄ ኤሎሄ ላማ ሰበቅታኒ ብሎ በታላቅ ድምፅ ጮኸ። ይህም አምላኬ አምላኬ ስለምን ተውከኝ ማለት ነው። አንደኛው ቃል ይሄ ነው። ለምን ተነገረ? ይሄ ቃል የተነገረበት ዓላማው ምንድን ነው? አምላኬ አምላኬ ለምን ተውከኝ? አሁን እንዲህ ሲል ለሚያምኑት ኃይል ነው። ለማያምኑ ሰዎች ግን ሞኝነት ነው። ይህ ጩኸት አምላኬ አምላኬ ለምን ተውከኝ የሚለው ጸሎት የአባታችን የአዳም ጸሎት ነበረ። አምላኬ አምላኬ ለምን ተውከኝ ሲል ኢየሱስ ራሱ አምላክ ነው። ኢየሱስ ክርስቶስ ፈጣሪ ነው። ግን ይህንን ቃል የተናገረበት ምክንያት አባታችን ዳዊት የአዳምን ጩኸት የራሱ ጩኸት አድርጎ የራሱ ጩኸት የአዳም ጩኸት ነውና አምላኬ አምላኬ ለምን ተውከኝ ብሎ በመዝሙር ሀያ ሁለት ላይ ስንመለከት ከቁጥር አስራ ስድስት ጀምሮ እስከ አስራ ሰባት ይህንን ቃል እንመለከታለን። በተለይ በስቅለቱ የሆነ ነውና ቅዱስ ዳዊት ከዛም ዝቅ ብሎ በልብሶቼ ላይ ዕጣ ተጣጣሉ ብሎ እንዳለ አምላኬ አምላኬ ለምን ተውከኝ አዳም በሲኦል ውስጥ ነው። አምላኬ ለምን ተውከኝ ተውከኝ ሆይ አተወኝም። ስለዚህ የእነሱ ጩኸት ነበር። ስለዚህ ኢየሱስ ክርስቶስ አምላኬ አምላኬ ለምን ተውከኝ የሚለውን በመስቀል ላይ ሲጮህ አንድ የአዳምን ጩኸት ጩኸት አድርጎ አዳምን ለማዳን የመጣ እንደሆነ ለማጠየቅ ሁለተኛ፣ በመከራ ውስጥ ስትሆኑ በስቃይ ውስጥ ስትሆኑ በፈተና ውስጥ ስትሆኑ በሚያስጨንቅ ነገር ውስጥ ስትወድቁ በሚያስጠብብ ነገር ውስጥ ስትወድቁ፣ መከራ ሲደቀንባችሁ፣ ስቃይ ሲቀርብባችሁ፣ የተለያየ ሽክም ሲከብዳችሁ፣ ጸልዩ አምላኬ አምላኬ ለምን ተውከኝ ብላችሁ ያኔ መጥቼ አድናችኋለሁ ሲል ይህንን ቃል ተናግሮታል። ሁለተኛ ሁለተኛው አባ ማሐፅን ነፍሴ ውስተ እዴከ አባቶይ ነፍሴን በእጅህ ተቀበል ነው። ይህ በሉቃስ ወንጌል ምዕራፍ 23 ቁጥር አርባ ስድስት ላይ የምናየው ቃል ነው። ይህም እነሆ አባቶይ ነፍሴን ተቀበል። አሁን ይህንን ኢየሱስ ክርስቶስ ያለበት አሁንም አንድ ነገር ነው። በመከራ ውስጥ በስቃይ ውስጥ በፈተና ውስጥ በሚያስጨንቅ ነገር ውስጥ በምንሆንበት ሰዓት አሁንም አባቶይ ነፍሴን ተቀበል። ይህንን ቃል ጌታችን መድኃኒታችን ኢየሱስ ክርስቶስ ነፍሴን ተቀበል ብሎ ሲናገር አሁንም ቀድሞ ነቢያት፣ ኋላም ሐዋርያት፣ ከዛም ሰማዕታት፣ ቀጥሎም አጠቃላይ ምእመናን ነፍሳችን በእግዚአብሔር እጅ የምትያዝ ነፍሳችን ለእግዚአብሔር አደራ የምንሰጥ እንድንሆን የሚያሳይ ቃል ነው። በመዝሙር 34 ቁጥር አምስት ላይ ቅዱስ ዳዊት ይህን ቃል ይናገረዋል። ሶሎሞን ጠቢቡም ነፍሶሙ ውሰ ለጻድቃን ውስተ እደ እግዚአብሔር ይላል። የጻድቃን ነፍሳቸው በእግዚአብሔር እጅ ነው። ስለዚህ ክብር ይግባውና ጌታችን መድኃኒታችን ኢየሱስ ክርስቶስ ነፍሴን ተቀበል ብሎ በሚልበት ሰዓት እሱ ለሌላ ነፍሱን የሚሰጥ ሆኖ አይደለም። ምክንያቱም በዮሐንስ ወንጌል ዐሥር ሠላሳ እንደምናየው እኔና አብ አንድ ነን ይላል። ታዲያ ነፍሴን በእጅህ አደራ እሰጣለሁ ማለት ምን ማለት ነው? ነፍሳችሁን ለታመነ ፈጣሪ አደራ ስጡ የሚል ቃል ነው። ዛሬ ቅዱስ ጴጥሮስም እንደተናገረ ነፍሳችሁን ለታመነ ፈጣሪ አደራ ስጡ ይሄንን አስተውለን እንሄድ ዘንድ ጌታችን በመስቀል ላይ ሆኖ ነፍሴን በእጅህ እሰጣለሁ አለ። ሦስተኛ ነያ እምከ እናትህ ይቹት ነዋ ወልድኪ ልጅሽ ይኸው። ይህም በዮሐንስ ወንጌል ምዕራፍ 19 ቁጥር 27 ላይ ጭፍሮችም እንዲሁ አደረጉ። በመስቀሉ ስር በሁለት ወንበዴዎች መካከል በሰቀሉ ሰዓት መቤታችን ቅዱስ ድንግል ማርያም፣ መግደላዊት ማርያም፣ ሌላይቱ ማርያም፣ ሌሎች ሰዎችና ቅዱስ ዮሐንስ ነበሩ። በርካታ ሴቶች ነበሩ። ቅዱስ ዮሐንስ ነበረ። ልብ በሉ። በዛ ሰዓት ክብር ይግባውና መድኃኒታችን ኢየሱስ ክርስቶስ ምንድን ነው ያለው? እናትህ እቹትን ያለው ዮሐንስን፣ እመቤታችንን እመቤታችንን ደግሞ እናቱን ምንድን ያላት? እናቴ ሆይ ልጅሽ ይሄው አላት። በዛ ጋ ብዙ ሴቶች አሉ። የበለጠ ግን ድንግል ማርያምን ለእኛ እናት አድርጎ የሰጠበት ነው። የመስቀሉ ቃል ለሚያምኑ ሰዎች ጥበብ ነው፣ ለማያምኑ ሰዎች ሞኝነት ነው። ለሚያምኑ ሰዎች ጥበብ የሆነበት ምንድን ነው? ጌታችን ክብር ይግባውና በመስቀሉ ስር እያለ የሁላችን ፈጣሪ አልፋና ኦሜጋ በመስቀሉ ስር ያለችውን እናቱን ድንግል ማርያምን ለሁላችን እናት አድርጎ በመጨረሻ ሰዓት በመስቀሉ ስር እንኳ ሳይቀር የሰጠን ታላቅ ቃል፣ ታላቅ በረከት፣ ታላቅ ጸጋ ስለሆነ እናትህ እቹት ብሎ ለቅዱስ ዮሐንስ ሲሰጠው እንመለከታለን። ለማያምኑ ሰዎች ግን አሁንም ሞኝነት ነው። ለእኛ ግን እናት ተሰጠችን፣ ያውም ድንግል ማርያም። ስለዚህ ይህንን ቃል ጥበባችን ሆኖ እንኖራለን። አራተኛው ጸማይኩ ተጠማሁ ነው። ይህ በዮሐንስ ወንጌል ምዕራፍ 19 ቁጥር 28 ላይ የምናገኘው ቃል ነው። ምንድን የተጠማው ጌታችን? ለማያምኑ ሰዎች ሞኝነት የሚሆነው ልክ ጌታ የዝናቡ ጌታ የተጠማ ይመስላቸዋል። ኡነትም ውቅያኖስን የፈጠረው የተጠማ ይመስላቸዋል። ዝናብን የሚያዘንበው የተጠማ ይመስላቸዋል። እርግጥ ነው በሥጋ አዎ ይጠማል። በሥጋ ምሥጢሩ ግን ምንድን ነው? መስቀል ላይ ሆኖ ተጠማው የሚለው ውሃ ማድረግ አይችልም እንዴ? ያ በሳምር ሲካር በዮሐንስ ወንጌል ምዕራፍ አራት ቁጥር አራት ላይ በሲካር ከሳምራዊቱ ሴት ውሃ የለመነው ኢየሱስ ክርስቶስ እውነት ውሃ በዛ ሰዓት የሚለምናት ውሃ ማድረግ አቅቶት ነው ነው ወይስ ለእሷ የሕይወት ውሃ ሊሰጣት ነገሩን እንደዛ ነው። በመስቀል ውስጥ ላይ ተጠማሁ ያለበት ምክንያቱ ምንድን ነው ብለን ስናስብ፣ ለሚያምኑት ሰዎች ጥበብ የሚሆነው ለማያምኑ ሰዎች ደግሞ ሞኝነት የሚሆነው እንዴት ነው? አንድ ተጠማሁ ሲል ብዙ ሰዎች እዛው እንደነበሩ ሰዎች አምላኬ አምላኬ ሲል ኤልማ ሰበቅታ ነው ኤልያስን ይጠራል እንዳሉ፣ ተጠማሁም ሲል ይኸው ተጠማሁ ብለው ሐሞትና ከርቤ ሰጠውታል። ጽድቅን ተጠማሁ ነው ወገኖቼ፣ ከሰው ልጆች መልካም ምግባርን ተጠማሁ ነው። ኢየሱስ ክርስቶስ የተጠማው ዝም ብሎ ለጊዜው የሚሆን የሚጠጣ ውሃን አይደለም። ከሰው ልጆች ፍቅርን፣ የሰው ልጆች ፍቅር እንዲኖራቸው፣ የሰው ልጆች በበረከት እንዲኖሩ፣ የሰው ልጆች በንስሐ እንዲኖሩ፣ የሰው ልጆች ስጋውን ቆርሶ ደሙን አፍሶ የሰጠን ተመግበን ጠጥተን እንድንኖር፣ ዘላለማ ሕይወት እንድናገኝ ተጠማው። ሁሉ ረክሰዋል፣ ሁሉ ጎስቅለዋል፣ አንዳች እንኳን የሚያስተውል የለም። ስለዚህ ጌታችን መድኃኒታችን ኢየሱስ ክርስቶስ በመስቀሉ ላይ ተጠማሁ ያለበት ምክንያት ምንድን ነው? ጽድቅን ይጠማል። ምንድን ነው የምንሰጠው? ሐሞትና ከርቤ ነው የምንሰጠው። ተጠማሁ አለ ጌታችን ኢየሱስ ክርስቶስ። ምንድን ነው የምንሰጠው? ዛሬ ብዙ ሰዎች ምን እየሰጠነው ነው? ዛሬም ይጠማል ክርስቶስ። ጽድቃችንን ይጠማል፣ መልካም መዳናችንን ይጠማል፣ ሕይወታችንን ይጠማል እንጂ ውሃውን ከዓለት በራፊዲም በረሃ በዘጸአት ዐሥራ ሰባት ቁጥር አምስት እንዳፈለቀው ያፈልቀዋል፣ ችግር የለበትም። ተጠማሁ ያለው ግን እኔና እናንተን ነው። ወጣቶች ተጠማሁ ይላል፣ ምን እንደምንሰጠው። ሕፃናት ምን ትሰጣላችሁ? ሽማግሌዎች ምን ትሰጣላችሁ? ኃጢአትና እነሆ በደልን አይቀበለውም፣ እንደ ሐሞቱና እንደ ከርቤው ይተፋዋል። ሙሴ እንደተናገረ ወይናቸው ከሰዶም ነው፣ የተጠመቀውም ከገሞራ ነው ይላል። እግዚአብሔር ያንን ይጸየፈዋል፣ ይተፋዋል፣ አይወደውም። ለሚያምኑ ሰዎች የእግዚአብሔር ቃል ጥበብ ኃይል ነው። ቃሉ የመስቀሉ ቃል ድህነት ነው። ስለዚህ ጽድቅን እንድንሰጠው ንስሐ እንድንሰጠው በረከት እንድንሰጠው ይሻል። አልያ ግን እንደ ፈሪሳውያና ጸሐፍ እውነትም ዝም ብሎ ተጠማ ብለን አስበን ሐሞትና ከርቤ ኃጢአትና በደላችንን ብንሰጠው አይቀበለውም፣ ይተፈዋል። አልጠጣውም፣ ተፍቶታል። በራእይ ዮሐንስም እንደ ተጻፈ ነው ወይ ትኩስ አልሆንክም፣ ወይም ደግሞ በራድ አልሆንክም። ስለዚህ ወይ ትኩስ አልሆንክምና ወይ በራድ አልሆንክምና እንዲሁ ለብ ብለሃልና ስለዚህ ከአፌ ልተፋህ ነው የሚል ቃል በራእይ ምዕራፍ ሶስት ቁጥር አስራ አምስት ተጽፏል። ተጠማሁ ያለው ጌታ ጽድቅን ነው። የመስቀሉ ቃል ለሚያምኑት ጥበብ ነው። ለማያምኑት ግን አሁንም አዎ ጌታ ተጠማ ብለው ያስባሉ። ሞኝነት ነው። አምስተኛው ቃል ምን ነበር? አንተ ትቀድሞ ለአዳም በዊአ ውስተ ገነት ለጥጦስ የተነገረ ቃል ነው። በሉቃስ ወንጌል 23፡43 ላይ ተጽፏል። አዳምን ቀድመው ገነት ትገባለህ። ማንን ነው እንዲህ አለው? በቀኝ የተሰቀለውን ሽፍታ። ዛሬ ከእኔ ጋር በገነት ትኖራለህ አለው። ለምንድን ነው በገነት ትኖራለህ ያለው? ምን አምኖ? ሁለት ነገር አምኖ ሽፍታው። ልብ በሉ ክርስቲያኖች፣ ሁለት ነገር አምኖ? ያ ሽፍታ በቀኝ አለው የዳነበት ምክንያት በመስቀሉ ላይ ሁለት ነገሮች አምኖ ነው። የነዛ ሁለቱ የእምነት ንግግሮቹ ከሰላሳ ዓመት በፊት ያደረገው በግብፅ በራ ውስጥ ያደረገው ደግ ስራ ጋር ተባብሮ ነው እመቤታችን ልጇን ይዛ በተሰደደች ጊዜ የክብር አምላክ ኢየሱስ ክርስቶስ በሕፃንነቱ በተሰደደ ጊዜ በግብፅ በረሃ ሁለት ወንበዴዎች አግኝተው ልብሳቸውን ዘርፈው ሲሄዱ፣ በኋላ ግን ይሄኛው መለሰ። የዛን ጊዜ ጌታ ሕፃኑ የሁለት ዓመቱ ሕፃን ምልክት ሰጠው። በቀኙ በመስቀሉ ላይ የተሰቀለው ያ አንዱ ሽፍታ ነበር። ሁለቱ ነበሩ። በቀኝ ያለው ጥጦስ ልብሱን የመለሰው ነው። በመስቀሉ ላይ ሳለ ሁለት ነገሮች አምናል። በሉቃስ 23 43 ላይ ተመልከቱ። ሁለቱ ነገሮች ምንድናቸው? አንደኛ ኢየሱስ እግዚአብሔር ነው አለ። ሁለተኛ ኢየሱስ ባለመንግሥት ነው አለ። በዚህ ምክንያት ነው ገነት የገባው። ዛሬም የሰው ልጅ ገነት የሚገባው ኢየሱስ ክርስቶስ አምላክ ነው የሚለውን በማመን ነው፣ ከሰማይ የወረደው አምላክ ነው በማለት ነው፣ ወደ ሰማይ የወጣው ቀድሞ በሰማይ የነበረው ነው ብሎ በማመን ነው፣ ዮሐንስ እንዳመነ ኢየሱስ ክርስቶስ ቃል እግዚአብሔር ነው ብሎ በማመን ነው እንጂ አማላጅ ብሎ ወይም ደግሞ ከነቢያት አንዱ ብሎ ወይም ለስም አጠራሩ ክብር ይግባው ፍጡር ብሎ ወይም ደግሞ የአምላክነቱን ኃይል ክዶ በሁለተኛ ጢሞቴዎስ ምዕራፍ ሶስት ላይ እንደተጻፈ ቁጥር አምስት ላይ የአምልኮት መልክ እያላቸው ክርስቲያን እየመሰሉ የኢየሱስ ክርስቶስን አምላክነት ክደው ግን በጠፉትና በወደቁት በነዛ ሰዎች አስተሳሰብ ውስጥ የሌለ ሰው ያ ሰው ነው ሊድን የሚችለው። ስለዚህ ይህ በቀኙ የተሰቀለው ሽፍታ ጥጦስ የዳነው አንደኛ ኢየሱስ እግዚአብሔር መሆኑን አምኖ ነው ሁለተኛ ባለመንግስት እሱ መሆኑን አምኖ ነው እንዴት እንዲህ ብሎ በግራ የተሰቀለው ጌታን ሰደበው ክብር ይግባው ሰደበው ራስንም አድን አምላክ ከሆንክ አንተ እውነት የእግዚአብሔር ልጅ ከሆንክ ብሎ አማው ሰደበው በመስቀል ላይ በቀኝ ያለው ግን ምን አለ እንዲህ ባለ መከራ ተይዘህ እግዚአብሔርን አትፈራው ምን የተሰቀለው ኢየሱስ እግዚአብሔር ነው አለ ሁለት ዞር አለ አየው ጌታ ሆይ በመንግሥትህ አስበኝ። በቃ ኢየሱስ ባለ መንግስት ነው። መንግስት የሚያሰጥ አማላጅ አይደለም፣ ነብይም አይደለም፣ ፍጡርም አይደለም፣ ዝም ብሎም ተራሰውም አይደለም። ለስም አጠራሩ ክብር ይግባው በልብ መታሰቡ በቃል መነገሩ ከፍ ከፍ ይበል፣ እግዚአብሔር ነው፣ ባለመንግሥት ነው። ስለዚህ ለማያምኑት የመስቀሉ ቃል ሞኝነት ነው፣ ለኛ ለምናምነው ግን ኢየሱስ እግዚአብሔር ነው። ኢየሱስ ባለ መንግስት ነው። ዛሬ ከእኔ ጋር በቀኝ በገነት ትኖራለህ የሚለው ቃል ወደ ሁላችን ይመጣል። ስድስት፣ የመስቀሉ ቃል አባ ሥረይ ሎሙ እስመ ኢያአምሩ ዘይገብሩ፣ አባት ሆይ የሚያደርጉትን አያውቁምና ይቅር በላቸው። በሉቃስ ወንጌል ምዕራፍ 23 በዛው 34 ላይ የምናየው ቃል ይሆናል። በዚህ ቃል ላይ ጌታችን መድኃኒታችን ኢየሱስ ክርስቶስ የተፉበትን የቀለዱበትን የሰደቡትን ሁሉ በይቅርታ ተመለከታቸው። ሌሎች ሁለት ክፉ አድራጊዎች ደግሞ ከእርሱ ጋር ይገደሉ ዘንድ ወሰዱ። ቀራንዮም ወደሚባል ስፍራ በደረሱ ጊዜ በዚያ እርሱን ክፉ አድራጊዎችንም አንዱን በቀኙ ሁለተኛውን በግራ ሰቀሉ ብሎ ቅዱስ ሉቃስ ይጽፍልናል። ልብሱንም ወስደውጣ ተጣጣሉ። ያን ጊዜ ኢየሱስ እንዲህ አለ፣ አባት ሆይ የሚያደርጉትን አያውቁምና ይቅርበላቸው አለ። የቃል ኃይላችን ነው፣ የቃል ብርታታችን ነው። ለሚያምኑት ለማያምኑት ግን ሞኝነት ነው። ዛሬ ብዙዎቻችን በቂምና በበቀል ቋጠሮ ተይዘናል። ከእግዚአብሔር ጋር ለመገናኘት ልባችን በጸሎት እንዳይተጋ ቂምና በቀል ጋርዶታል። የኃጢአት ደመና የፀሐይ የኢየሱስ ክርስቶስ ብርሃን እንዳይበራ ሸፍኗል። ያውም በነፋስ የሚገፋ ደመና፣ ዝናብ የሌለበት ደመና፣ በረከት የሌለው ደመና፣ ቂም በቀል፣ ትርፍ የሌለው ዋጋ የሌለው። ስንቶች ከቂምና በቀል ነጽታችሁ ተቀምጣችኋል። ስንቶች በኩርፊያ ውስጥ ተቀምጣቸዋል። በቂምና በቀል በኩርፊያና በበደል ውስጥ ያላችሁ ሰዎች ወይ ይቅርታ ካልጠየቃችሁ፣ ወይ ይቅርታ ተጠይቃችሁ ካላደረጋችሁ የእግዚአብሔርን መንግሥት ማየት አይቻልም። የመስቀሉ ቃል ለሚያምኑት ኃይል ነው። አባተው የሚያደርጉትን አያውቁም፣ ይቅር በላቸው። በይቅርታ በይቅርታ ሕይወት እንድንመላለስ በይቅርታ ሕይወት እንድንኖር ጌታችን ክብር ይግባው ይህንን ታላቅ ቃል ወደ ሁላችንም ያመጣል። ለሚያምኑ ሰዎች ኃይል ነው ለማያምኑ ሰዎች ግን ሞኝነት ነው። ይቀርበላቸው። ዛሬም ድረስ ይህ ቃል ሁላችንን ከራሱ ከኢየሱስ ክርስቶስ ጋር ያስታረቀን ቃል ነው። ወደ መንግሥተ ሰማያትም የሚያፈልሰን ቃል ይሄ ነው። ወደ ገነትም እንድንገባ የሚጋብዘን ቃል ይሄ ነው። አዎ የመስቀሉ ቃል ለሚያምኑት ኃይል፣ ለማያምኑ ግን ሞኝነት ነው። ይህ ቃል ለሁላችንም ኃይል ነው። በይቅርታ መንፈስ እንድኖር አምላካችን ይርዳን። ሰባተኛ ጌታችን አለ ተፈጸመ፣ ሁሉ ሁሉ ተፈጸመ። ምን ተፈጸመ? የሰይጣን አገዛዝ ተፈጸመ። አምስት ሺህ አምስት መቶ ዘመን ነቢያት የተናገሩት ትንቢት ተፈጸመ። ይወርዳል፣ ይወለዳል፣ ተሰቅሎ ያድናል ያሉት ተፈጸመ። ለ33 ዓመት በስጋዊ ያደረገው የማዳን ተግባር በዚች ምድር ላይ አዎ በስቅለቱ ይፈጸማልና ተፈጸመ። የሰው ልጅ የሚድንበት ሰዓት ደረሰ። አዎ ሁሉ ተፈጸመ። ትንቢት ተፈጸመ። ቃሉ ተፈጸመ። ያ ሁሉ ትርጉም ተፈጸመ። ያ በዘጸአት ዐሥራ ሁለት የታረደው በግ ምሳሌ ምስጢር ተፈጸመ። በሞሪያ ተራራ ይስሐቅ የቀረበበት ምስጢር ተፈጸመ። መልከ ጼዴቅ በሳሌም ሸለቆ ለአብርሃም ያሳየው እነሆ ጽዋ በረከቱ አኮቴቱ ተፈጸመ ምስጢሩ እሱ ነው በቀራኒው አደባባይ ላይ ዋለ የሰው ልጆች ሁሉ የሚድኑበት እንደ ተናገረ ቅዱስ ጳውሎስ በአንደኛ ቆሮንቶስ አምስት ሰባት ፋሲካችን ኢየሱስ ክርስቶስ ምን ሆነ ተሰዋለ በቀራኒው ላይ አዎ የነቢያቱ ትንቢት ተፈጸመ ድኅነት ተፈጸመ ለሚያምኑት ኃይል ነው አዎ ተፈጸመ የሰው ልጆች ሁሉ ሕይወት የሚያገኙበት የበረከት ሕይወት መጣ የመስቀሉ ቃል በምናምነው ኃይል ነው። ለማያምኑት ግን ሞኝነት ነው። ይህ ሁላችንን የሚያድን የኢየሱስ ክርስቶስ ቃሉ ነው። የመስቀሉ ቃል ለሚያምኑት ኃይል ነው፣ ለማያምኑት ግን ሞኝነት ነው። አምላክ ሆይ በመስቀል ቃል አድነን፣ በእናትም ልጅ አጠብቀን መስቀልህን በአንገታችን አድርገን፣ መስቀልህን በግንባራችን ተነቅሰን፣ መስቀልህን ካህናት በእጆቻቸው ይዘው፣ መስቀልህ እንሆ በአደባባይ በመስቀሉ መስቀልህ በመቅደሱ መስቀልህ በቅዱሳን በታቦትህ በእኛ ለዘላለም ጸንቶ እንዲኖር ርዳን። በፊልጵስዩስ ሦስት ዐሥራ ሰባት ቁጥር ዐሥራ ስድስት ጀምሮ ሐዋርያው የመስቀል ጠላቶች ሆኖ የሚመላለሱ አለ እንዳለ አሉ እንዳለ፣ ዛሬም ድረስ ይህንን ኃይላችንን ይህን ድላችንን ይህን በረከታችንን እኛም አጽንተ እንድንይዝ ለሚክዱትም አስተዋልን ሰጥተ ብርሃንን አብርተ እንድታሳይ ቅዱስ ፍቃድህ ይሁንልን። ሁሉን የምትችል አልፋና ኦሜጋ ዘላለማዊ አምላክ ሆይ ክብርና ምስጋና ላንተ ይድረስህ። አሜን።